አስገኘው አሽኮ ሴቶችን በተመለከተ በሰጠው አስተያየት ላይ ከኢትዮጵያ የህግ ባለሙያ ሴቶች ማህበር መግለጫ ተሰጥቷል። ከዛ በፊት አንድ ጠበቃዋ አስጌ ላጠፋው ጥፋት በዚህ መልኩ ሊያስቀጣው ይችላል በማለትም ገልጻለች። የሙዚቀኛ አሽጌ አነጋገር ወይም ንግግር በህግ አንጻር እንዴት ቆያችን ጠበቃ ሰብለ ሰፋ አስጌ ሴቶች አያፈቅሩም የሚለው ንግግሩ ሶስት አመት ያስቀጣዋል። የህግ ባለሙያ ና ጠበቃ ወይዘሮ ሰብለ ያሰፋ ከተናገረችው በኋላ ነው የሴቶች የህግ ማህበር መግለጫ የሰጠው እሷ እንደተናገረችው ድምፃዊው ከአምስት ሺህ ተከታይ ባለው ገጹ ሴቶችን በአንድ ክበብ ውስጥ አጭቆ ሁሉም አንድ ናቸው የሚለው ድምዳሜ እጅግ የተሳሳተ ነው ሴቶች በእምነት በባህል በዕድሜ በትምህርት ያገባ ያላገባ በምልና በሌሎችም የተለያዩ ሆነው እያሉ አንድ ናቸው ማለት ሀሰተኛ መረጃ በማሰራጨት የሚያስከስሰው እንደሆነ ነው ጠበቃዋ የጠቀመችው። በዓለም አቀፍ ጥናትም ቢሆን አፍቃሪ ወንድ ወይም ሴት ነው የሚል ትክክለኛ ድምዳሜ እንደሌለም ጠበቃ ሰብለ ተናግራለች። በሁለተኛ ደረጃ እውቅናውንና ተደማጭነቱን ተጠቅሞ ከአምስት ሺህ በላይ ተከታይ ባለው ገጹ ላይ ሴቶች ስታትስ ወይም የሀብት መጠን ነው እንጂ ሰው አያፈቅሩም ብሎ በማሰራጨቱ በተለይ ነገሩን ማገናዘብ በጌቱ በማይችሉ ግለሰቦች የበለጠ ሴቶች ላይ መድሎ እንዲፈጸምባቸው፣ እንዳያፈቅሩ፣ በጥርጣሬ እንዲታዩ የሚያደርግ በመሆኑ ሐሰተኛ መረጃና የጥላቻ ንግግሩ መከላከል አዋጁ 11.85 መሰረት 3 አመት እስራትና 100 ሺህ ብር ያስቀጣል። በመሆኑም ሴቶች ለፖሊስ በማመልከት መክሰስ እንደሚችሉ ማህበራዊ ገጿ ላይ መልእክቷን አስተላልፋ ነበር። በዚህ መልኩ ከ5000 በላይ ተከታይ ባለው ፕላትፎርሙ ስለሆነ ይህንን ሀሰተኛና የጥላቻ ሊባል የሚችል ንግግር የለቀቀው እስከ 3 አመት እስራትና እስከ 3 እስከ መቶ ሺህ ብር ቅጣቱ ሊቀጣ ይችላል። ዛሬ ከኢትዮጵያ የህግ ባለሙያ ሴቶች ማህበር የተሰጠ መግለጫ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 ከዚህ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምፃዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶቹ በአካላዊ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪ በጠቅላላው በመፈረጭ የስነ ልቦናዊ ጥቃት እንድደርስባቸው ያደረገና ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንድዘባበቱ ያነሳሳም ጭምር ነው።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 በመንግስቱ የተሰጣቸውን ክብራቸው በህገ መንግስቱ የተሰጣቸውን ክብራቸው ተጠብቆ የመኖር መብት የጣሴ አስተያየትን ሰጥቷል። ይህ ንግግሩም በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዝባር ሀያ አስራ ሁለት አንቀጽ ሁለት ቅንፍ ሁለት አራትና ሰባትን የጣሰና የወንጀል ተጠያቂነትን የሚያመጣ ተግባር ነው። በመሆኑም ማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን። ዛሬ ላይ ያለ ተጠያቂነት የምተላለፍ አንድ ጥላቻ ነጌ ላይ በሴቶች ላይ ለመፈጸም ከባድ ዘመቻ በር ከፋች በመሆኗ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎችም ይህን ከማድረግ እንድትቆጠቡ እናሳስባለን። በሴቶች ላይ የምፈጸም ጥቃትን መከላከል የሁሉም የህብረተሰብ ክፍል ኃላፊነት ነው ነት ነው በሴቶች ላይ የምፈጸም የጥላቻ ንግግርን አጥብቀን እንቃወማለን የህግ ባለሙያ ሴቶች ማህበር የተሰጠ መግለጫ ሚኪነኝ ከሚኪ ታቦረንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ ሰላም ቆዩልኝ